ወይዘሮ ትብለጥ ስራቸውን በሚሰሩበት ቀን ወገቤን አመመኝ ልጄ ብለው እረፍት ላድርግ እንዴ ዛሬ በባክሻ አንቺ ተሄጅልኝ ሲሏት፣ ማረግም እንዴ እማዬ ምን ችግር አለው እኔ እጅ ይሰራለሁኝ ችግር የለው ትላታለች። እንግዳውስ ልጄ ዛሬ ልረፍ ሂጂ ስትላት፣ ማረግም እሽትልና ትሄዳለች። ወይዘሮ ትብለጥ ያን ቀን ቤት ውለዋል። የቤቱ አባወራ ባለሀብት ስለሆኑ ድሃዎችን ማለትም የቤት ሰራተኞችን እንደ ሰው ሳይሆን ከሰው በታች አድርገው ነው የሚመለከቱት። ልጁ ግን እጅግ በጣም መልካምና ጥሩ ሰው ነው። እናም ማረጊዳ በር ስታኳኳ ሲያያት በጣም ደስ በሚል ፈገግታ ነበር የከፈተላት በሩን በሩን ከከፈተ በኋላ እናቴ ዛሬ ስላመማት እረፍት ላይ ሆና ነው እኔ የመጣውትኝና ከይቅርታ ጋራ ግን እያንዳንድ ነገሮችን ታሳየኛለህ ስትለው እንደምን ምን ችግር አለው በቃሽ ማድረግ ብለጥራኝሽ ትለው ትለውና ወደ ኪችን ትሄዳለች። አባት ሲነሳ ወደ ስራ ከመሄዱ በፊት ወደ ሳሎን እሷ እቃ ለማንሳት መታ ነበር ና ሲያያት ደግሞ ይቺ ምንድነች ሲል ይናገራል። አይ ዛሬ እትዬ ዛሬ አልመጣችውም ወደ ስራ ና እሷን ልካት ነው ለዛ ነው ትንሽ አሞኛል ብላለች ስትል ሲል ይመልስለታል። አባትም እንዴት እንደዚህ አይነት ነገር ይደረጋል በልሺ ለማንኛውም ከገረድ ጋራ እንዳታወራ ነግሬ ያለው ኮስተር በል ደግሞ ምን ትሰራለች እዚህ ሳሎን ሲል ተቆጥቶ ወጥቶ ይሄዳል። ይኸውልሽ ማድረግ ምንም እንዳይሰማሸሽ የእኔ አባት ትንሽ የመናገር ችግር አለበት። ስለዚህ እባክሽን እንዳይልሽ ሲላት አረ ምንም ችግር የለውም ስትለው እሱም እሺ ልና ደግሞም ያው የበቆሎ ደንበኛ ስለሆነ ስለሆንከኝ ችግር የለውም፣ እኔ አንተን ቀድሜ አውቅሃለሁ ትለዋለች። አ በሚገባ እኔ እናንቺ ተዋውቀናል፣ ግን የእውነት ለመናገር እኔ እትዬ እናትሽ አትመስለኝም ነበረ የትዬ ልጅ ነሽ እንዴ ለካ ሲላት እንዴ እትዬ ማለት የእኔ እናት አዎ ትለዋለች። እኔ በቆሎ ነው የምሸጠው። ምንድን ነው የምትማሪው? ትምህርታለሽ ወይስ ዝም ብለሽ በቆሎ ብቻ ነው የምሸጩ? በቆሎች ደግሞ በጣም ነው የሚጣፍጠው ሲላት ምን ላድርግ ብለ ነው በቆሎ የምሰራው፣ ከትምህርት ከመሄዴ በፊት ነው። ትምህርት የማታ ነው የምማረው፣ ግን በዚህ አመት ቀጣይ አመት ተመራቂ ነኝ ትለዋለች። በጣም ነው ደስ የሚለው። አዎ ለነገሩ ትዬም ነግራኛለች ይላል። እናም በልሽ አሁን አሳየኝ ብለው ወደ ኪችን ከሄዱ በኋላ ኪችን አንዳንድ ነገሮችን አሳይቷት ምግብ ለማቅረብ ወደ ሳሎን ተመልሳ ስትመጣ አባት መጥቶ ነበረ እና ከስራ ምግብ አቅርቢ ሲላት ምግብ አቅርባ ስትጠብቅ ጥሩ ነገር እየጠበቀች ነበር ሰውየው ግን እንኳን አይደለም ልጅቷ ሰርታው ይቅርና እናትየዋ ሰርታውም ስም ሳያወጣ አንድም ቀን በልቶ አያቅም እናም ልክ እንደቀመሰው፣ ነበር ይሄ ምንድን ነው? ህጻን ልጅ እያቦካው ምግብ ይመስላል። እንዴት እንደዚህ አይነት ምግብ ትሰራለች? ይቺ ምንድናት? ዘ ሁለተኛ እዚህ ቤት እንዳትመጣ ይላል። ግን እሱ ምግቡን ሳይሆን ያጥላላው ማዐረግ ከልጁ ጋራ ስለተግባባች ልጁ ስለቀረባት ነበረ። የድሃ ልጅ ናችሷ አቶንህም የማለት ስንዛሬም ሰንዝሮ ነበር ለልጁ ልጁ ግን እንዳባቱ አይደለም፣ መልካም ና ትሁት ነው። ሰዎችን በየመንገዳቸው በየደረጃቸው የሚያከብር መልካም ልጅ ነው። እናም ማዐረግ እንዳትቀየሚው የእኔ አባት ሲናገር ችግር አለበት አባቴ፣ ግን ቆይ ምንሆነ ነው ሰውን እንደ ሰው የማታከብረው? እየእንደ ደረጃቸው መናገር ትችላለህ። ምግቡ ካልጣፈጠህ አልጣፈጠኝም ማለት ትችላለህ። ግን እንደዚህ ኮ ከፍዝቅ አድርጎ መናገር አይጠበቅብህም። ሲለው እኳ አንተ ነህ እኔን የምትመክረኝ እኔን እኔን እኔ እኮ አባትህ ነኝ ሲለው፣ አቃለው አባቴ ነህ፣ ግን ደግሞ ሰዎችን በሚያስቀይምና በሚጎዳ መልኩ መናገር የለብህም። አባዬ ዛሬኛ ባለሀብት ስለሆነ ነው። እነሱም እኮ እግዚአብሔርን እያመሰገኑ በሰርተው በሚያገኙት ነገር ደስተኛ ሆኖና ሀብታም ሆኖ ነው የሚኖሩት። እባክህን አባ እንደዚህ አትበል ይለዋል። በልበልበል አንተገና ገና ብዙ ታወራለህ ካድራመጥኩ፣ ስለዚህ ቤድ ይሻላል ይልና አባትም ተነስቶ ወደ ስራ ይሄዳል። ማዐረግ የኔ አባት ችግር አለበት። እሺ እንዳትቀየሚ፣ የፈለገ ቢሰራለትም ደህና፣ ነገ ቢሰራለት አንድም ቀን ቆንጆ ነው ብሎ በልቶ አያውቅም። ስለዚህ እንዳይከፋሽ ይላታል። ቆይ ግን እናትህ የት ሄዳ ነው ስትለው፣ እናቴ በህይወት የለችም ሞታለች። እንዴት እንደሞተችም አላውቅም። እናቴን አላውቃትም። በልጅነቴን የሞተችው አባቴን ያሳደገኝ ይላታል። ግን እንደ ታሪኩ አባቱ ነበር እናቱን ድብድብ አድርጎ አሰቃይቶ እንድትሞት ያደረጋት። ይሄንን ሁሉ ታሪክ አያውቅም እናም አባት ወደ ቢሮ ከሄደ በኋላ ከምዚኛው እቤት ካለው ልጁ በፊት የተወለደ አንድ ልጅ አለው። ልጅም እናቱ እንደሌለች ከእናቱ ጋር እንዳደገ እየተረዳ እንዳደገ ያቃል፣ ግን ደግሞ አባቱ ማን እንደሆነ አያውቅም። ቤት እንዳለው ያቃል። አባቱ ግን ደግሞ ለምንድን ነው ገንዘብ እየረዳኝ እያኖረኝ እኔን ለምን ቤቱ ጠቅልሏ አላኖረኝም? ይላል። እናም ወደ ቢሮ መጥቶ የአባቱን ስም ሲጠይቅ አዎ፣ ነኝ፣ አባትህ ነኝ እና ምን ማድረግ ፈለክ? ሲለው እሺ፣ ለምንድነው ነው ታዲያ አባት እንደዚህ አይነት ቢሮ እያለህ፣ ስራ እያለህ፣ ባለሀብት ሆነህ ለምንድነው እኔን ገንዘብ እየረዳህ እዛ ያኖርከኝ? ለምንድነው አብሬህ እንድኖር ያልፈቀድከው? ሲለው በፍጹም አብረኸኝ መኖር አትችልም። አንተ ካንተ የተወለድከው በድንገት ነው በስህተት ነው ባለማወቅ በአንድ ቀን ስህተት ነው የተወለድከው እና ለዛ፣ እኔን እኛን ስለማትመጥኑ ነው ቤተሰቦችህ የእናት ቤተሰቦቹ እኔን ለዛ ነው እየረዳሁ እንድታደግ የፈለግኩት ሲል፣ ልጅ በጣም ይናደድና ስሜታዊ ሆኖ እሻውን ወደ ቤት ትወስደኛለህ እህት ወይም ወንድም አለኝ ሲለው ወንድም አለህ፣ እህት የለህም፣ ወንድምህም ብቻው ነው። ስለዚህ ወደ ቤት አልወስድህም ይለዋል። እንዴት ነው እንደዚህ የምትለው? እኔ ምንድን ነኝ? ልጅህ አይደለሁም? ከዚህ በኋላ መረዳት መረዳትን አይደለም የምፈልገው ቤትህን ማወቅና ወንድም ካለኝ ከወንድሜ ጋር አብሬ መኖር ነው ሲለው፣ በፍጹም ከሱ ጋር መገናኘት የለባችሁም እሱ የደህና ቤተሰብ ልጅ ነው እናቱ የደህና ቤተሰብ ልጅ ናት፣ ያው አሁን በህይወት ባትኖርም። ስለዚህ አንተ ደግሞ አትመጠነንም ሲል ልጁ ስሜታዊ የሆንና እኮምን እንዴት? ሲለው እንዴትማ፣ እንግዲህ ነገር ያለው መረዳት ካለብህ፣ አሁንም እየረዳው እያ ተንደላቀር እንደምትኖረው ምንድን ነው ሲል በፍጹም አይሆንም ሲል፣ አንድ ተቀጥሮ የመጣ ልጅ ነበረ። ምክንያቱም እዛ ቤት ማን ይወጣል ማን ይገባል፣ ልጅ ከማንጋ ስልክ ያወራል፣ ከማንጋ ይገናኛል ተብሎ ሰላይ ተቀጥሯል። ያ ሰላይ በአጋጣሚ የሆነ ወረቀት ለማስፈረም ወደ ቢሮ ሲመጣ ለምን መጣህ? ልጅን ጠብቅ አላልኩህም ወይ? ሲለው አይ ብለኛል፣ ግን ይህን ወረቀት ለማስፈረም ነው የመጣው ጋሼ ሲል፣ አሁን ቀጥ ብለህ ወደ ቢሮ ሂድ፣ ወደ ቤት ተመልሰ ሂድ። ምን እያደረገ የት እንዳለ ነግሬሃለሁ። እየተባልከውን በአግባብ ተወጣ ስራ አለ፣ በለዚያ ግን ነግሬሃለሁ ይለዋል። ይሄኛው ልጅም በጣም ግራ ይጋባና፣ በጣም ጥሩ እኔ እናንተም እንዲህ በቀላሉ አንላቀቅም። ቤትህን ደግሞ እኔ ራስ ይደርስበታለሁ ይልና፣ ያ ወንድሙን እንዲሰልል የተቀጠረውን ልጅ ጋር አብረው ይሄዳሉ ፊትና ኋላ ሆኖ ቤቱ